መንፈስ ቅዱስ እባላለሁ የመጣሁት ከዚህ ከአዲስ አበባ ነው። እዚህ ቤት የመጣሁት መስከረም ወር ነበር፣ ጌታም የተቀበልኩም መስከረም ወር ነበር እና አጋጣሚ ለዚህ መምጣት ምክንያት የሆነብኝ ባለቤቴ የተታመምብኝ ነበር ለሰባት ዓመት ሆስፒታል የሚባለው ከሁሉ ሰው የምትሰሙት ምስክርነት ሆስፒታል አሁን ምን እየሆነ ነው? እንደ ኮመን ማንም መነሻውም ሆስፒታል እየሆነ ነው። ግን ከሆስፒታል በፊት ቤተክርስቲያን ቢመጣ ሰው ይድናል ብዬ ነው የማስበው። እና መጣች በራይድ ነበር የመጣ ነው። በራይድ መተን በእግሯ ነው ከዚህ ቦሌ ድረስ በእግራችን ይሄድ ነው የመጣ ነው። በራይድ ስለማትችል ማለት ነው የመጣ ነው። ቀን የተሳተፍን ቀን በቲክቶክ አይታ እዚህ ቦታ ቢሄድ ድናለው ላይ ነው የመጣሁት ልክ እንዳለችው ጤነኛ ሁንን ይሁን ነው ሁላችን። እና ከዛ በኋላ ያንኑ ቀን ነው ጌታን የተቀበላችሁት? ያንን ቀን ነው የተቀበል ነው። እንደመጣን ተመካክረንም አይደለም፣ አየን፣ አይናችን አየን። ምክንያቱም እዚህ ሲነገር አብርተለት ማየ እውር ነው ይባላል። ያየነውን ነገር ቀጥታ እንድንቀበል ነው ያደረገን። የመካከር ጊዜ እንኳን አልነበረንም። ቀጥታ ነው የተቀበልነው። እና ለዚህ እግዚአብሔር ይመስገን። ጥር 25 የመኪና አደጋ ደርሶብኝ ነበር። ጎሮ አካባቢ እኔ ቁጭ ባልኩበት ይሄ ነው ከአምላክ ብዬ ወንበር ስር መግባቴ ብቻ ነው ትዝ የሚለኝ። ከዛ ወድቆ መኪናውን ተገላብጠው ጨርሶ ሲቆም እኔ የነበርኩበት ወንበር በእኔ ሳሄድ የነበረ ወንበር በሙሉ ወደዚህ ተገንጥሏል። ከዛ ከላይ ቁጭ ብዬ ስነሳ እኔ ብቻ ነኝ ጤነኛ፣ ከሰዎቹ ምንም የተነካ ሰውነቴ ምንም አልተነካም። ምንድን ነበር መኪናው ሎንች ቅጥቅጥ አይሱዚ ሰው ብዙ አለ። ሀያ አንድ ሰው ነበር። ሀ ከሀያ አንዱ እኔ ተነስቼ ሲሄድ ደንግጦ ነው የሚሄደው ብሎኛል። ወደ ሚሄደው ቦታ ሰዓት ደርሰውብኝ ነበር ምረጦ ምንም ሳልነካ ምንድን ነው የሆነው? መኪናው ጉድጓድ ውስጥ ገባ። ከአስፋልት ወጥቶ ወደ ድልድዩ ዋል ፉሎሃ አካባቢ ወደ ድልድይ ወደ ወንዝ ሊገባ ትንሽ ጫፍ ነው የቀረው። ተገልብጦ ሁለት ጊዜ ጉድጓድ ውስጥ ነው የገባው። ሰዎቹ እዛው ተነስቶ የቆሰለ ምናምን እያነሱ እያለን የብድግ ብዬ ሄድኩኝ። ጤነኛ ወደ ስራ ነው ሄድኩት። ከዛ ሄድኩኝ በዚህ ምክንያት የተነሳ ክፍለ ሀገር ነበር የሄድኩት። በቀኑ ክፍለ ሀገር የሄድኩኝ የእህቴ ልጅ ሰርግ ነበረ፣ ለሰርግ ነበር የሄድኩት። ባለቤቴ ቀደም ብላ ሄዳ እዛ ነበር የሄድኩት። ከዛ ስመለስ አየር ትኬት አጣሁኝ። በምመለስበት ቀን አየር ትኬት ሳጣ፣ ስለዚህ ምን እናደርግ በትራንስፖርት መሄድ አለብን ብለን ቆረጥን። በትራንስፖርት መምጣት ጀመርን። ስንመጣ ወደ አፋር አዋሽ አካባቢ ስንደርስ፣ አሁንም ሶስት መኪና እሳት እየተቃጠለ እኛ ደርሰናል። ቦቲ ቦቲ መኪና ጥይት ተመቶ ሳይቃጠል ጋቢናውን ተቃጥሎ ከኋላው ሳይቃጠል እየፈሰሰ ነዳጁ ነዳጁ እየፈሰሰ ከሁለት መኪና ልክ ደረስን። ምን እናደርግ እንመለስ ብሎ ተመለሱ ወደኋላ። ኖ አንመለስም፣ መመለስ የለብንም ሰዓቱ ጥሩ አልነበረም። እኒድ ጥይት ከተተኮሰ ወንበር ስር ግቡ። ወንበሩ የመጀመሪያውን ተመችቶኛል። ሁለተኛ ወንበር ወንበር ስር ግቡ። ይሄ ነው ከአምላክ ብለሽ ወንበር ስር ግቢ ያልኳት ለሷ። ከዛ ምንም ሳድነካ ጥይቱ እኛንን እኔ መጀመሪያ ሌላ መኪና የለም ባዶ ነው መንገዱ። እስኪ መጨረሻውን ማየት አለብኝ። ምንም የሚፈጠር ነገር የለም እንሂድ ተባብለን ሄድን። ስንሄድ ሰላም አለፍን። ከዛ በኋላ መከላከያ መጥቶ ነው ያሳልፋቸው ያሳለፋቸው ሌሎቹ። ከዚህ ተረፍኩኝ። ከዛ ስመጣ ደብዳቤ ተጽፎ ከስራ ቀረህ ተብሎ ደብዳቤ ተጽፎን ያገኘ ቢሮ ማዘም ሳይደረግ ደብዳቤውን እኔ ሪፖርት አድርጌያለሁ። መኪና መገልበጤ ግን መኪና መገልበጤ ከፖሊስ ጣቢያ መረጃ እንድታመጣ እኔ ብድግ ብዬ ነው ሄድኩት ያስመዘገብኩት። ሰውም የለም ስባል ተነሱብኝ ቢሮ ሲነሱብኝ፣ ጥሩ ምክንያት ነው የሆነልኝ። ይህንን ካላመጣ ብሎ ደብዳቤ ተጻፈብኝ እና እዚህ መጥቼ እዛ አካባቢ ነበርኩኝ እና ሁልጊዜ ትንቢት ስተነበይ እቀበላለሁ። ቀድሜ ነው የሰውም ቢሆን እወስደዋለሁ። እና ሰዎች ስለ እናንተ ተነሱባችሁ ትንቢት፣ እኔ ነው የተነሱብኝ። እነሱ ናቸው ልክ የተነሱብኝ በሁለተኛው ቀን መጥቼ እንደገና ሳይጽፉባቸው ጻፉባቸው የሚል ትንቢት ነበር፣ ትምህርት ነበር። ሳይጽፉባቸው ጻፉባቸው የሚል ነበር። ከዛኔ ልክ ከዚህ እንደወጣሁኝ ደብዳቤ የጻፍኩኝ የጻፍኩት እናንተ መኪና መገልበጤ ቅር ከሚላችሁ እኔ ቅሪ በላይ ብዬ ከዚህ በኋላ ለቀቅ ያለው ብዬ ለቀቁ። ይሄንን ብዬ ጽፌ አንድ ጓደኛ የደወለልኝና የሆነ ቦታ ስራ ጠሩኝ። ግን ላንተ ነው ፊት የሚያደርገው፣ ቦታው ላንተ ነው ፊት የሚያደርገው ይለኛል። እሺ ችግር የለውም። ከዛ ቸርች መጣው፣ እና ስመጣ እዚህ ከሚሰበከው ስብከት ተነጋግር የመጣው ነው የሚመስለው። ከዛ ከኔ በላይ ማንም የለም በሉ የሚል ነበር። ደረቴ እየመጣውኝ ማንም የለም ከኔ በላይ እያልኩኝ ነበር። የወሰድኩት እና የተሻለ ቦታ የተሻለ ደሞዝ ያለበትን ሲባል ወዲያው ሄድኩኝ። ዶክመንቴን ይዤ ያለኝን ቦታ ሄድኩኝ። እዚህ ቤተክርስቲያን የመጣው ጊዜ ስለናንተ እየተነጋገሩ ነው የሚል ነበር። ስለናንተ አለቆች ተሰብስበው አሁን በዚህ ሰዓት እየተነጋገሩ ነው። እኔ ዶክመንቴን አድርሸ ነው እዚህ የመጣው ሲለኝ፣ ትልቅ ቦታ የኮንስትራክሽን ስራ አስኪያጅ ነኝ። የአንድ ትልቅ ካምፓኒ ኮንስትራክሽን ስራ አስኪያጅ ነኝ ለዚህ ምክንያት ሆኖልኝ ከዚህ ሁሉ አልፎ ተርፎ በተሻለ ደሞዝ በተሻለ ቦታ ምንም የሚያሳስበኝ ነገር የለም። ይሄን የወሰድኩት ከዚህ ቤተ ክርስቲያን ነው። ትንቢት ሲነገር ለሁላችን እኩል ነው የሚነገረው። የሚለያየው አቃበላችን ብቻ ነው እና ስቀበለው፣ ከውስጥ ስንቀበለው ይሰራል። በጣም ነው የሚሰራው አሁን በዚህ ሰዓት እዛ ኮንስትራክሽን እየሰራውኝ፣ አንድ ትንቢት ምን ነበር? ትራንስፖርት በቃኝ። ከዚህ በኋላ ከዚህ በኋላ ትራንስፖርት የምን ባስ የምን ሰልፍ ብዬ ነበር የምጸልየው ከዚህ ከስራ ጋር ተያይዞ፣ ይኸው መኪናው ቁልፉ ሰይዞ ዱሜ ሴና ሳ አለ መኪናው እዚህ ሰው ሸፍነታል። ክብር ለጌታ። እዚህ ያለው እዚህ ቤተ ክርስቲያን ያለው ቅድም ነቢይ ፓስተር ነጋ ከዚህ በኋላ እንደ ወይራ ቅጠል ለመልማለሁ የሚል ነበርና እሱም የእኔ ነው። ከዚህ በኋላ ለመልማለሁ። እውነቴን ነው። ለምን ልምላለሁ። እወዳችኋለሁ ሁላችሁም። እሱም አይመጥናችሁም ግን እግዚአብሔር ይርዳችሁ። አሜን፣ አመሰግናለሁ። ይኸው ቆይ፣ አሁን ስሙ ራሱ ደስ አይልም። ዘመንፈስ ቅዱስ። እዛም የቄስ ልጅ ነው፣ የቄስ ልጅ ነው። ስንት ጊዜ ሆነህ ጌታን ከተቀበልክ? መስከረም፣ መስከረም። ገና አመት አልሞላ፣ ዘጠኝ ወር ነው። ተአምር በተአምር ነው። በቃ ተአምር በተአምር ነው። የእሷ ባለቤት ነው የሷ ምስክርነት ሰምታችኋል። ክብር ለጌታ ይሁን እና እሷ ታውቃላችሁ ለሊት ላይ ከስምንተኛ ፎቅ ነው ከሰባተኛ ፎቅ ራሷን ልትጥል ስትል ቲክቶክ ላይ አይታይ ነው የመጣቸው ለስንት አመት የተሰቃየችው ሰባት ሰባት ሰባት አመት መሄድ አትችልም። ሲሪየስ ወገብ በሽታ ሰው ተኝቶ ለሊት እሰቃያለሁ አለች እና ለሊት በቃ ከምሰቃይ ራሴን ላጥፋ ብላ

የቆቆች አይደለም፣ ያሳዝነኛል። የቆቅ ጴንጤ ያሳዝነኛል እሚል አየሁ አይደል? ዘመንፈስ ቅዱስ ታክሲ በቃ ስስ ይሄ አይደል በቃ ነው የሚለው አንተም በቃ አሁንም በበረከት ኑሩ። ቤታችሁ እሽ እሽ። እጅ ትዕግስት እባላለሁ ላላወቃችሁኝ። ከትግራይ ነበረ የምንመጣው ከባድ ተኩስ ነው የነበረው ማለት ነው። ጥር ላይ ሰርግ ሄደን እሱ መኪና ተገልበጠ። ለሰርግ እየጠበቅ ነው መኪና ተገለበጠ እና የሄኖክ አምላክ ብዬ ዳንኩኝ ሲለኝ ሲመጣ ድረስ ማመን አልቻልኩ ነበረ። የታወቀው ማታ ላይ ነው ትንሽ ሰውነቱ የምትነበረው። በዛ አለፍን፣ እግዚአብሔር ይመስገን። ስንመለስ ፕሌን ትኬታተን በመኪና መጣል አዋሽ ላይ ወደ ኋላ ተመለሱ ተባለን ስንመለስ እኛ የተመለስን የመከላከያ መኪና የሚመለሳል በድፍረት ልንሄድ ነበር። አይ እነሱ ከተመለሱማ እነዙር ብለን ተመለስን። አይ እንሂድ እንበላቸው ስምንት ሰው ነን ነው መኪናው። የሄኖክ አምላክ ብለን እኔ እናሱ ተነጋግረን በእግዚአብሔር አምነን መንገዳችንን አልፈን መታሃራ ለልጆቻችን በሰላም ገባን ማለት ነው። ክብር ለጌታ። እና በእኔ ምክንያት በጣም እዳ ነበረብን በጣም ማለት ነው። በቃ ሰፈራችን ሱቅ የተባለ ዕዳ በዕዳ ነበርን። ሁሌ እኔ ህፃን ልጅ ነው በየወቅቱ ጊዜው ሐኪም ቤት መሄደው እኔ ነኝ ሐኪም ቤት መሄደው ሁሌ ማለት ነው። እሱን ሳየው ሳቀቅ ነበርና እዚህ ስመጣ ለእኔ ሳይሆን ለእሱ ብለ እሱ ጴንጤ ይሆናል ብዬ ጠብቄ አላውቅም በታሪክ እዛ ነበርን የተቀመጥነው ለእኔ ብሎ ነው የመጣውና ለእሱ ስትል ማረኝ ለልጆች እንኳን አላልኩም። ለሱ ብለ ማረኝ፣ በቃ በድፍረት እዚህ ኒል ስለው እሺ ብሎ ነው የመጣው። ቢ በጣም የሰውዳ ነበረብን። የመጀመሪያ ትንቢታችሁ የዕዳው ምክንያት በሽታሽ ነው። በሽታዬ ነው የዕዳው ምክንያት ይመጣል። ደሞ እኔ ነኝ መሄዱ አኪም ቤት ከሆነ ሰው ሁለት መቶ ምናምን በቃ እንትና እንዲስጠኝ እንትና እንዲስጠኝ ትጂ እንደሆናለች ተብሎ ሁሌ ለኔ ነበር ህክምና ማለት ነው። እና ከዛ እዚህ እዳችሁ ተከፍለዋል። እሱ ስለ ስለ ረሳት ነው የመጣሁት እዳችሁ ተከፍሏል፣ የሚል ትንቢት ነበረ። የመጀመሪያ ትንቢታችን እዳችን መከፈሉ ነው ማለት ነው። ነፃ ሆነን አንድ ቀን ደግሞ ዘርዘርተን ዝም ብለን ታክሲ ውስጥ ገባን። በድፍረት ከዛ ታክሲ ውስጥ በቃ ይሆን ነገር እንዳቸዋለን ብለን የገባነው ቤታችን ኮዬ ነው። እንደ ዘርዘርታችሁ ባዶ ኪሳችሁ ቀራችሁ። ከዛ ታክሲ ውስጥ ሆነ ብር ገባልን ማለት ነው። የእሱ እምነት ደስ ይላል። ለእኔ ተርፎኛል፣ እኔን አስቀንቶኛል። የእሱ እውነት በጣም አምኗል፣ በጣም ተቀብሏል። ጌታ ይባርክ። አሜን። እግዚአብሔር የሰጠን ፋሚሊ ናቸው። አሁን ደግሞ ኢንጂነር ነው፣ በቸርቹ ግንባታ ላይ እያገለገለ ነው። ቀን ቀን እየመጣ ያለ ትልቁ ትልቁ ነገር ማለት እግዚአብሔር ያደረገልኝ ከምለው እዚህ ቤተ ክርስቲያን ላይ ሲሰራ መሳተፍ እድለኝነት ነው፣ በጣም እድለኝነት ነው። እና እዚህ ስመጣ ቤተክርስቲያን ሌሊት 12 ሰዓት ተነስቼ እመጣና ቦታ ይዤ ነው የሚሄደው ወደ ጃክሮስ ቢሮ። ጃክሮስ አካባቢ ነው የነበረው ያ የለቀቅኩበት ማለት ነው። እዚህ ቦታ ይዘህ እዛ ትሄዳለህ። እዛ እሄዳለሁ እንደገና ተመልሼ እመጣለሁ። ስለዚህ አንዳንድ ሰው እዚህ ቤተክርስቲያን ምን ያለው ኳስ ጨዋታ እንኳን ጨርሶ ለመውጣት አይቸገርም። ቤተክርስቲያን ጨርሶ ለመውጣት የሚቸገረ ሰው ግን ታያለ። እና ልክ አይደለም። በቅናት ነው እዚህ መምጣት ያለበት። በቅናት እኔ ሰዓቱ ያንሰኛል፣ እዚህ ሱቆም ያንሰኛል። እንቀጥል የሚለውን የሆነ መጨረሻ ላይ ያለውን እወደዋለሁ። እሱን እንቀጥል የሚለውን በጣም ነው የምወደው። ሲንጨርስ አካባቢ ያለውን እንቀጥል የሚለውን ቃል እና ስራ ቦታ ወዴት ነው የተቀየረልኝ? እዚህ ረማዳ ሆቴል ወደ ቤተ ክርስቲያኑ ነው ያመጣኝ። ወደ ቤተ ክርስቲያኑ ነው ያመጣኝ። እና በጣም ነው የሚገርመው። በጣም አመሰግናለሁ። እወዳቸዋለሁ። ተባረኩ። ለምን ሙሉ ከፍ በሉ።